የምታረጉ የምትለምዱ ሰዎች ግን ደህና ናችሁ። ግን አይደረግም። ጭራሽ ምንድነው የሚያስለምናችሁ? ስንሞት ተመልሰን እንመጣለን። አሁን ከሞትኩኝ ማለት ነው በዚህ ዓለም ውስጥ አሁን እያለሁ ያላከናወንኳቸው ነገሮች ካሉ እንደገና ተመልሼ መጥቼ መጨረስ አለብኝ እና አስራ ሁለት ደረጃዎች አሉ። ኒው ኤጅ ሙቭመንት አዲሱ የዘመናችን እንቅስቃሴ ወይም ደግሞ እምነት የሚለው ጉዳይ እንግዲህ ሰሞኑን አነጋጋሪ ሆኗል። ኒው ኤጅ ሙቭመንት ወይም የአዲሱ ዘመን እንቅስቃሴ ናም ይሉታል። ኒው ኤጅ ሙቭመንት ብቻ አይደለም ላይ ኤጅ ሙመንት እንደተጀመረ የአዲስ ዘመን እንቅስቃሴ እና የእነሱ የተደበቀ ምስጢራቸው ምንድን ነው የሚለው የአንድን ሰው እውነትን መዳንን ወይም አምላኩን በራሱ ውስጥ ማግኘት እንደሚችል የሚያስተምር ፍልስፍና ነው ይላል። ኢዝ አ ሞደርን ስፕሪቹአል ፊሎሶፊ ርን ካን ፋይንድ ትሩዝ ሳልቬሽን ንድ ጋድ ዊዝን ዘምሰልቭስ። ብዙ ሀሳቦችን በውስጡ ሚክስ ያደርጋል። ለምሳሌ ሂንዱይዝም ኮንሰፕት አለ። ቡድሂዝም ኮንሰፕት አለ ኖትን ወይም ሃይማኖተኛ መሆንን ባህላዊ ነው ብሎ ነው የሚያስቡት ሰው ክርስቶስን ሲመስል ባህሪ ይለወጣል ከአዳማዊ ማንነት ወደ ክርስቶሳዊ ማንነት ይቀየራል ያንን ሀሳብ ቶታሊ አይፈልግም በሃይማኖት ውስጥ የሚፈጠሩ ስርዓቶችን አጠቃላይ መቃወም ማለት ነው አያስፈልጉም ብለው ያምናሉ ሃይማኖቱን ሙሉ በሙሉ በመቃወም የግል መንፈሳዊነትን መፈለግ አለበት ብሎ ነው የሚያምኑት ሰው ልቡን ለራሱ እራሱን በራሱ በልቡ ማግኘት አለበት ብሎ ማመን ነው ይሄ መንፈሳዊ ለመሆን መታዘዝ አያስፈልግም። ለምንድን ነው መንፈሳዊ ለመሆን መታዘዝ ያስፈልገው? ብሎ ያምን ትውልድ ሰላም እንፈልጋለን፣ ግን ለሰላም ጸሎት አያስፈልግም ብሎ ያምን ይሄ ፒስ ዊዘውት ፕራየር። በረከት እንፈልጋለን፣ ግን ለበረከት ትዩት መሆን ቲቲና፣ ለሰዎች ዝቅ ማለት፣ ለአባቶች መገዛት፣ ለቤተክርስቲያን መገዛት አያስፈልግም ብሎ ብሌሲንግ ዊዘውት ሰብሚሽን የሚል ፕሪንሲፕል መንፈሳዊነት ያስፈልጋል። የትኛው መንፈስ እንደሆነ በኋላ እንመጣበታለን። መቀደስ አያስፈልግም። ምንም አይነት ቅድስና አያስፈልግም። ስፕሪቹዋሊ ዊዞት ሆሊነስ ይሄ ፕሪንስፕ ነው የሚያራምዱት። ጥሩ ማንነት ለማግኘት ንስሐ አያስፈልግም። ንስሐ መግባት በእግዚአብሔር ፊት ሁሌ ማልቀስ፣ መለመን፣ እራሱን ማዋረድ አያስፈልግም። ሰላም ሰላም፣ እንዴት ቆያችሁ? ሁላችሁም በጌታ በኢየሱስ ክርስቶስም ሰላም ላችኋለሁ። እንግዲህ ባለፈው ሳምንት ሶሻል ሚዲያ መጠቀም ጥቅሙ ምንድን ነው? ጉዳቱ ምንድን ነው? በምለው ዙሪያ ላይ የተሰኑ ነጥቦችን አንድ አራት ቪዲዮ ይመስለኛል ለመስራት ሞክሬያለሁ። አይሆፕ ሁላችሁም ጥሩ ነገር እንደተማራችሁ ተስፋ አድርጋለሁ። ዛሬ ደግሞ አንድ ጉዳይ በጣም አስጨንቆ የነበረ አንዳንድ ነገሮችን ሶሻል ሚዲያ ሲከታተል አሁን ላይ ያለው ትውልድ ምንድን ነው የሚሰማው ምንድን ነው የሚሰራው ከምለው አንግል ይሄ የኒው ኤጅ ሙቭመንት እንደ የነሱ የሄዲን የሆነ የሴክሬት ኢሹ ምንድን ነው ከባይብል አንጻር ምንድን ነው የሚያስተምረው፣ ኒው ኤጅ ሙቭመንት እንደተጀመረ የአዲስ ዘመን እንቅስቃሴ እና የነሱ የተደበቀ መስጥራቸው ምንድን ነው የምለውን ነጥቦች የተሰኑ ክፍል አንድ ዛሬ ለሚሆን ቪዲዮ ለመስራት ፈለግኩኝ። እግዚአብሔር ከረዳኝ፣ ስለዚህ እሹ በሰፊው እንማራለን ማለት ነው። ያው እኔም አይሆፕ ብዙ ከዚህ ማለት ከእኔ የተሻሉ የሚያስተምሩ ይኖራሉ። ግን ያው እኔም የተረዳሁትን ያነበብኩትን እግዚአብሔር ያስተማረኝን በሊቢ የምሰማው ማለት ለእኔ የምሰማኝን ከእናንተ ጋር ለማውራት ፈልጌ ነው። ምንድነው ኒው ኤጅ ሙቭመንት ብለን ስናይ የአንድን ሰው እውነትን፣ መዳንን ወይም አምላኩን በራሱ ውስጥ ማግኘት እንደሚችል የሚያስተምር ዘመናዊ ወይም ፍልስፍና ነው ይል። ምንድነው ኢስ አ ሞደርን ስፕሪቹአል ፕሎሶፊ ፐርሰን ካን ፋይንድ ትሩስ ሳልቬሽን አንድ ጋድ ዊዝ ኢን ዘምሰልፍ በራሳቸው እውነትን በራሳቸው ሰው አንድ ሰው እውነትን በራሱ ማግኘት ይችላል። አንድ ሰው መዳንን በራሱ ማግኘት ይችላል። አንድ ሰው አምላክ ሊሆን ይችላል፣ ራሱ በራሱ አምላክ ሊሆን ይችላል የሚል ፍልስፍና ትምህርት ነው። ይሄ ሀሳብ ብዙ ሀሳቦችን በውስጡ ሚክስ ያደርጋል። ለምሳሌ ሂንዱይዝም ኮንሰፕት አለ፣ ቡዲዝም ኮንሰፕት አለ። አመጣጣቸውም ከዛ ስለሆነ ማለት ነው። ለምሳሌ ከሂንዱይዝምና ከቡዲዝም ኮንሰፕት አንደኛ ማጅክ ሀሳብን ይወስዳል። ይሄ ምንድነው አስማት አስትሮሎጂ ኮከብ ቆጠራ ማለት ነው። ምንድነው ሜዲቴሽን፣ ኤነርጂ ሂሊንግ፣ ሳይኮሎጂ፣ እነዚህ ሴልፍ ሄልፕ ቲችንግ የሚባሉ ይሄ ኮከብ ቆጠራ፣ ማሰላሰል፣ የሀይል ፈውስ፣ እንደገና ራስን የማገዝ ትምህርቶችን፣ እነዚህን ሀሳቦችን አጠቃላይ ሚክስ አድርጎ ነው የሚይዘው፣ የዚህ የኒው ኤጅ ሙቭመንት ዋናው ሀሳብ ማለት ነው። ለምንድን ነው የዚህ የኒው ኤጅ ሙቭመንት ሀሳብ የተጀመረው ብለን ብናይ እንግዲህ ሰዎች የዚህን ሀሳብ ሲጀምሩ መነሻቸው ስትሪካል ባክግራውንድ እንመጣበታለን በቀጣይ ቪዲዮ ላይ ግን፣ አሁን ላይ ሰዎች በዚህ በኒው ኤጅ ሞመንት ለምንድን ነው የጀመሩት ይህ ሀሳብ ለምንድን ነው የተጀመረው ብዬ ማጥናት ሲጀምር ሃይማኖትን ወይም ሃይማኖተኛ መሆንን ባህላዊ ነው ብሎ ነው የሚያስቡት። ይህ ሃይማኖተኛ መሆን ሃይማኖት በራሱ መያዝ ባህላዊ ነው ማለት ሃይማኖት ከልብ ግንኙነት ይልቅ ደንቦችን ህጎቹን የሚያስተባብል ይሄ ምንድነው? የሚያጎላ ማለት ነው ብሎ ነው የሚያስቡት። በዛ ውስጥ አንደኛው ይሄንን ለመነሻ የሚያመጡትበት ዋናው አንደኛው ምንድነው? ሌጋሊስቲክ መሆን። ሌጋሊስቲክ መሆን የሃይማኖት ላይ አንድ ሰው ሲሆን የባህሪ ለውጥ ማምጣት እንግዲህ ይችላል። እግዚአብሔር እንግዲህ ሃይማኖተኛ መሆን፣ በሃይማኖት ውስጥ መኖር፣ በሃይማኖት ውስጥ ማደግ አንደኛው ባህሪ ለውጥ ነው። ሰው ክርስቶስን ሲመስል ባህሪ ይለወጣል። ከአዳማዊ ማንነት ወደ ክርስቶሳዊ ማንነት ይቀየራል። ያንን ሀሳብ ቶታሊ አይፈልግም ይሄ መንፈስ፣ የዚህ ትውልድ ጀኔሬሽን ማለት ነው። ስለዚህ በባህሪ ያተኮረ ሳይሆን በልብ ለውጥ ነው መሆን ያለበት ብሎ ያምናሉ። ምንም ሆነ ምን ምንም ሁን በሚታየው ማንነት ችግር የለው፣ ከፈለግ የፈለግከም ሁን ግን በልብ ነው ሃይማኖት ብሎ የሚያምን ማለት ነው። ሁለተኛው ነጥብ በዚህ ውስጥ ትራዲሽናል ሪሊጅን ከሚቃወሙበት ሁለተኛው ነጥብ ይሄ ምንድነው? ጃጅመንት ስርዓት የሚባል ይሄ ፍርድ፣ ዳኝነት ምናምን ነገር አያስፈልግም። ኢንኬስ ዳኝነት ሃይማኖት ውስጥ ዳኝነት አንተ ህንን ይሄንን አጠፍተሃል፣ ይሄ ኔጎሽሽን ህጎች በቤተክርስቲያን ሽማግሌዎች የሚያስታርቁበት ህግ እንደገና ደግሞ ይሄ ስርዓት በቤተክርስቲያን ውስጥ መፍጠር እግዚአብሔር ራሱ ስርዓት ያለው አምላክ እንደሆነ የእግዚአብሔር ስርዓት ልብን እንደሚያነጻ በሃይማኖት ውስጥ የሚፈጠሩ ስርዓቶችን አጠቃላይ መቃወም ማለት ነው። ስለዚህ ጃጅሜንታል ኢሾች አያስፈልጉም ብሎ ያምናሉ። ሶስተኛው ነጥብ በዚህ በሃይማኖት ትራዲሽናል ሃይማኖት ኮንሰፕት ውስጥ ሃይማኖትን ትራዲሽናል ብሎ አንደኛ ማሰብ፣ እዛ ውስጥ ይሄ ፍቅርና ርህራሄ የለም ብሎ ነው የሚያምኑ። ፍቅርና ርህራሄ ፍቅር ምንድን ነው ለነሱ? እንግዲህ እኛ ፍቅር የምንረዳው ፍቅር ከሰጪው ከክርስቶስ ነው የምንማረው። ያንን ፍቅር ርህራሄ የለም በአንድ ሃይማኖት በአንድ ሃይማኖት አጥር ውስጥ ስትታጠር ፍቅር አታገኝም፣ ርህራሄ አታገኝም ለሰዎች ልጆች ብሎ ነው የሚያምኑት። ስለዚህ በአጠቃላይ ወደ ክርስቶስ አንድ ሰው ከመመለስ ይልቅ ሃይማኖትን ሙሉ በሙሉ በመቃወም የግል መንፈሳዊነትን መፈለግ አለበት ብሎ ነው የሚያምኑት። ይሄንን መዙር ዳዊት ደግሞ ምንድነው ብለው እንደ እግዚአብሔር ቃል እንደ ክርስቲያን የትኛውም ህግና ስርዓት ከእግዚአብሔር ቃል ነው የምወጣው መዝሙር ዳዊት ምዕራፍ 19 ከቁጥር 7 ላይ የእግዚአብሔር ህግ ፍጹም ነው ነፍስን ይመልሳል የእግዚአብሔር ምስክር የታመነ ነው ህፃናትን ጠቢባን ያደርጋል ሃሌሉያ ከቁጥር ስምንት ላይ የእግዚአብሔር ስርዓት ቅን ነው ልብንም ደስ ያሰኛል የእግዚአብሔር ትእዛዝ ብሩ ነው አይንንም ያበራል ሃሌሉያ ስለዚህ ይሄንን መንፈስ በዚህ መንፈስ መምጣት የእግዚአብሔር ትእዛዝ የእግዚአብሔርን ህግ ማክበር አያስፈልግም የሚል ኮንሰፕት ነው። ሁለተኛው ለምን ተጀመረ ሲባል ሳይንስ ኩድኖት ኤክስፕላይን ስፕሪችዋል ሀንግሬ፣ ይሄ ሳይንስ መንፈሳዊ ራብን ማብራራትና ማሟላት አይችልም። ሳይንስ አካላዊ ቁሳዊ ነገሮችን ሊያብራራ ይችላል፣ ነፍስን ማብራራት አይችልም የሚል ኮንሰፕት አላቸው። ስለዚህ መልስ መስጠትም አይችልም ለነፍስ ራብ። ስለዚህ ምንድነው የሚያስፈልገው? ለምሳሌ እኔ ማን ነኝ? ዋማ የምል ጥያቄ ለምን በህይወት እኖራለሁ? የምል ጥያቄ እንደገና ከሞት በኋላ ምን ይሆናል? የምለው ጥያቄዎችን ሳይንስ መመለስ ስለማይችል እኛ አእምሮ በሙሉ አንድ ሰው አእምሮ ሙሉ ሊሆን ይችላል፣ ግን ልቡ ሙሉ ሊሆን ስለማይችል ሰው ልቡን ለራሱ ራሱን በራሱ በልቡ ማግኘት አለበት ብሎ ማመን ነው። ይሄንን ነው ሀሳብ ሚያራምዱት። ሁለተኛው ነጥብ ይሄንን ደግሞ ከእግዚአብሔር ቃል ጋር ስናነጻጽረው የእግዚአብሔር ቃል ምሳሌ ምዕራፍ 16 ከቁጥር ዘጠኝ ላይ ምንድን ነው የምለው፣ የሰው ልብ መንገዱን ያዘጋጃል እግዚአብሔር ግን አካሄዱን ያቀናለታል። አካሄዱን ያቀናለታል። ምሳሌ ምዕራፍ 21 ከቁጥር 2 ላይ ስናነብ የሰው መንገድ ሁሉ በአይኑ ፊት የቀናች ትመስለዋለች እግዚአብሔር ግን ልብን ይመዝናል። እኛ የምናመልከው አምላክ ልብን የሚመዝን መንፈስን የሚመዝን ነው። ስለዚህ ያንን ልብ የፈጠረውን ልብ የሚመዝነውን አምላክ ከማምለክ ይልቅ ሰው በራሱ በልብ የፈለገውን ማድረግ ይችላል፣ አምላኩን በልብ ማድረግ ራሱን አምላክ መሆን ይችላል ወደሚለ ደረጃ ነው የሚሄዱት። በኋላ እንመጣበታለን። ኤርምያስ ምዕራፍ ትንቢተ ኤርምያስ ምዕራፍ 17 ከቁጥር 9 ስናነብ የሰው ልብ ከሁሉ ይልቅ ተንኮለኛ ነው እጅግም ክፉ ነው። ይህንን ሀሳብ የሚያመጣው ልብ ነው፣ ፍልስፍና ትምህርት ነዋ። ተንኮለኛ ልብ ስለሆነ የኦረዲ ተጽፏል። በእግዚአብሔር ቃል ስለተጻፈ ከሁሉ ይልቅ ተንኮለኛ ነው አለ። ማንስ ያውቀዋል አለ በእግዚአብሔር ቃል ከቁጥር አስር ላይ እኔ እግዚአብሔር ለሰው ሁሉ እንደ መንገዱ እንደ ስራው ፍሬ እሰጥ ዘንድ ልብን እመረምራለሁ ኩላሊትንም እፈትናለው ይላል። የሰውን ልብ የሚመረምር ኩላሊትን የሚፈትን እግዚአብሔርን መተው ዋናው ሀሳቡ ማለት ነው። ይሄ ሁለተኛው ነጥብ ነው። ሶስተኛው ነጥብ ፒፕል ዋንት ስፒሪቹዋሊቲ ዊዘውት ኦቢዲየንስ ይሄ መንፈሳዊ ለመሆን መታዘዝ አያስፈልግም። ለምንድን ነው መንፈሳዊ ለመሆን መታዘዝ የሚያስፈልገው ብሎ ያምን ትውልድ። ለምሳሌ ሰላም እንፈልጋለን፣ ግን ለሰላም ጸሎት አያስፈልግም። ይሄ ፒስ ዊዝ አውት ፕራየር። ሁለተኛ በረከት እንፈልጋለን፣ ግን ለበረከት ትዩት መሆን ቲቲና፣ ለሰዎች ዝቅ ማለት፣ ለአባቶች መገዛት፣ ለቤተክርስቲያን መገዛት አያስፈልግም ብሎ ይሄ ብሌሲንግ ዊዝ አውት ሰብሚሽን የሚል ፕሪንሲፕል። ሶስተኛ መንፈሳዊነት ያስፈልጋል አንድ ሰው መንፈሳዊ መሆን በራሱ ያስፈልጋል። የትኛው መንፈስ እንደሆነ በኋላ እንመጣበታለን። የእግዚአብሔር መንፈስ ነው ከየትኛው መንፈስ እንደሆነ ስትሪን ስናነብ የተስኑ ነጥቦችን ኦብጀክቲቮችን ስናነብ ይገባናል። ስለዚህ መንፈሳዊነት ለመሆን መቀደስ አያስፈልግም፣ ምንም አይነት ቅድስና አያስፈልግም። ስለምንድን ነው ስፕሪቹዋ ዊዛውት ሆሊነስ፣ ይሄ ፕሪንስፕ ነው የሚያራምዱት። አራተኛ ጥሩ ማንነት ለማግኘት ንሳ አያስፈልግም፣ ንሳ ምንም አያስፈልግም። ይሄ በእግዚአብሔር ፊት ሁሌ ማልቀስ መለመን ራሱን ማዋረድ አያስፈልግም። ስለዚህ በአጠቃላይ እነዚህ ያለ እግዚአብሔር ሰው ራሱ የእግዚአብሔርን ጥቅም መፈለግ ማለት ነው። ከእግዚአብሔር ሀሳብ ውጭ የሆነ እግዚአብሔርን ሳትለምን እግዚአብሔርን ሳትጠይቅ ከእግዚአብሔር የምታገኘው ጥቅም አያስፈልግም። ኦልሬዲ እግዚአብሔር አንደም ፈጥሮናል። ለምንድን ነው ከኛ ክራይናው የሚፈልገው? አይነት ነው ከኛ ለምንድን ነው የሆነ ሪዋርድ ነገር የሚፈልገው? የሰራውን አይነት ለሰራው ልክ ለምንድን ነው የሚፈልገው አይነት ትውልድ ነው። ስለዚህ ምንድነው ያለ ተጠያቂነት መንፈሳዊነትን ማሳደግ ተጠያቂነት አያስፈልገውም አንድ ሰው ተፈጠረ ኦልሬዲ መንፈሳዊነትን ግን ማሳደግ ይቻላል ብለው የሚያምን ትውልድ መፍጠር ማለት ነው። ይሄ ትልቁ የዲያብሎስ ዋናው አላማ ስለሆነ ትውልድ ላይ ምን አይነት ስራ እንደምንሰራ በኋላ እንመጣበታለን። ማቴዎስ ምራፍ 17 ላይ ሁላችን እንደምናውቀው ከቁጥሩ ሰባት ላይ ለምኑ ይሰጣችሁማል ፈልጉም ታገኙማላችሁ ። መዝጊያውን አንኳኩ ይከፈትላችሁማል። ቁጥር ዘጠኝ ወይስ ከእናንተ ልጁ እንጀራ ብለምነው ድንጋይን የሚሰጠው ከእናንተ ማን ነው? አሳ ብለምነው እባብን ይሰጧልን? እንኪያስ እናንተ ክፎች ስትሆኑ ለልጆቻቸው መልካም ስጦታ መስጠትን ካወቃችሁ በሰማያት ያለው አባታችሁ ለሚለምኑት እንዴት አብልጦ መልካም ነገርን ይሰጣቸው ይላል። ስለዚህ እኛ ስንለምን እግዚአብሔር መስጠት እኛስ በሩን ስናንኳኳ እግዚአብሔር እንደሚከፍት እንዳታምን የሚያደርግ ትውልድ ማለት መለመን አያስፈልግም፣ ዝቅ ማለት አያስፈልግም፣ ሳብሚሽን አያስፈልግም፣ ፒስ ዊዛውት ፕራይ ይሄ በቃ ፕራይ ማድረግ አያስፈልገውም። እንደገና ደግሞ ይሄ ሆሊነስ አያስፈልገውም፣ ሪፔንታንስ አያስፈልገውም ብሎ የሚያምን ትውልድ መፍጠር ነው። ስለዚህ እነዚህን በአጠቃላይ አንደኛ ሃይማኖትን ዋናው ዓላማ ሃይማኖታዊነትን ይ አንድ ሰው በሃይማኖት ውስጥ ሆኖ እግዚአብሔርን ማምለክን እግዚአብሔርን መፈለግን፣ ጽድቅን መፈለግን፣ ቅድስናን መፈለግን ወደ እግዚአብሔር የሚያቀርበውን መንገዱን መፈለግ እግዚአብሔር ማን ነው? አንድ እኔ ነፍሰን ለማዳን ምንድን ነው ማድረግ አለብኝ? የትኛው መንገድ ነው መከተል አለብኝ? አንድ ሰው የእግዚአብሔር መንግስት ለመውረስ ምንድን ነው የሚያስፈልገውን የምል ጥያቄ፣ ያንን ጥያቄ ሰው እንዳያነሳ ሃይማኖትን ማቀዝቀዝ ነው። ሃይማኖት የሚባል ነገር ላይ ሰው ይሄ አጥብቆ እንዳይከተል ቀለል እንዲያደርግ በሃይማኖት ውስጥ ቀለል እያደረገ እግሩን አውጥቶ ከሃይማኖት እንዲወጣ ማድረግ ነው። ስለዚህ ዋናው ሪዛልቱ ምንድን ነው? ፒፕል ሳውት ፐርሰናል ስፕሪቹዋሊቲ፣ በራሴ መንፈሳዊ መሆን ትችላለ የሚል ፍልስፍና ትምህርት ነው። ሁለተኛው ሳይንስ የሰውን ፍላጎት ማሟላ ስለማይችል ወይም የሰውን ነፍስ ማርካ ስለማይችል ይሄ ፒፕል ሰርች ፎር ሱፐርናቹራል ሚኒንግ ምንድነው? ሰው ከተፈጥሮ በላይ የሆነ ትርጉም መፈለግ ይችላል። ከተፈጥሮ በላይ የሆነ ትርጉም በራሱ መፈለግ ይችላል የሚል የፍልስና ትምህርት ነው። ሶስተኛው ፒፕልስ ሪጀክት ሰብሚሽን ቱ ጋድ፣ ይሄ ለእግዚአብሔር መገዛትን ሰዎች ውድቅ እንዲያደርጉ ውድቅ እንዲያደርጉ ለእግዚአብሔር መገዛት አያስፈልግም የሚል ትውልድ መፍጠር ነው። ለምንድነው? ራሳቸውን ያማከለ መንፈሳዊነትን ተቀበሉ የሚል ፍልስፍና ነው ያለው። አራተኛው በኋላ በሂስትሪው ከየት እንደመጣ በተለይ ይሄ ኢስተርን ሚስቲሲዝም በጣም ከባድ፣ በተለይ እነዚህ የቡዲዝም የሂንዱዝም እምነት ተከታዮች ወደ ኢስተርን ዩሮፕ 1960ዎች እስከ 1970ዎች ላይ ከሄዱ በኋላ ያስተማሩ ትምህርት አለ። በኋላ እሱን እናወራበታለን፣ በሂስትሪው ማለት ነው። ስለዚህ ኒው ኤጅ ፕራክቲስ ስፕሪድ ኪዊክሊ በቃ ሰዎች ይሄ አዲስ ትውልድ እንቅስቃሴ መፍጠር አለበት የሚል ኢነርጂ የሚሰጥ ነገር ያስፈልጋል ብሎ ሞቲቬት የሚያደርግ ትምህርት ነው የቀረጹት። ሌላውና መጨረሻው ምንድነው ነው ሁማን ፕራይድ። በቃ ቢዩር አዋን ጋድ ያንተ የራሲ የሆነ አምላክ ነ አንተ የራሲ የሆነ አምላክ ፍጠር፣ አንተ ለራሲ አምላክ ለራሲ አምላኩን በቃ በራሲ ላይ ኩራት ሊሰማ ይገባል የሚል ፕሪንስፕል የአዲስ ዘመን ስርዓት መቀበል ይሄን ነው ብሎ ነው የሚያስተምሩት። እና በአጠቃላይ እነዚህ ለምን ተጀመረ ለምለው ጥያቄዎች መነሻቸው ይሄን ነው። ስለዚህ በዚህ በኒው ኤጅ ሙቭመንት ላይ አላማቸው ምንድን ነው? መቼ ተጀመረ? ትንሽ ስትሪካል ባክግራውንድ ምንድን ነው የሚመስለው የሚለውን ኦብጀክቲቭ ደመይን ጎል ምንድን ነው? ወደፊት ምንድን ነው አላማቸው? ሰዎችን ከእግዚአብሔር መንግስት እንዴት ነው የሚያርቁት? ትኩረት ያደርጉት ደግሞ በማን ላይ ነው? ስለዚህ ጉዳይ ደግሞ የእግዚአብሔር ቃል ምንድን ነው የሚለው የሚለውን በቀጣይ ቪዲዮ እመጣለሁ። በጣም ተባረኩ። አመሰግናለሁ።